ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናል የተከታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቀለል ባለ ቪዲዮ ነው የመጣሁት። ለጉንፋን የሚረዳ ውህድ ነው ይዤላችሁ የመጣሁት። እንደዚህ ደግሞ አድርገን ደግሞ ዛሬ ቀለል አድርገን እንግዲህ እናዘጋጃለን ማለት ነው። ለእኔ የጠቀመኝን ደግሞ ለእናንተም ይዤላችሁ ነው የመጣሁት በጣም ቀላል ሆኖ ግን ያገለግላችኋል ብዬ ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን፣ አዳዲስ ስራዊ ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋ የኦቾሎኒ ቅቤ ፔነት በተር ና እንዲሁም ግማሽ ሊትር ወተት፣ ዝንጅብል፣ አንድ ራስ ነጭ ሽንኩርት ና ቅርንፉድ ይዤላችሁ የመጣሁት እዚህ ጋ ዝንጅብሉ ነው እየፈቀፈቅኩ ያለሁት ግን አልፈቀፈቅ ስላለኝ እንደዚህ ቆረቆረጥ አርጌዋለው። በጣም ከፈቀፈቃችሁ ትንትን ነው የሚለው በጣም ያሰማልና እንዳያቃጥላችሁ እንደዚህ ጎረጎረድ ብታደረጉትም ይቻላል። ነጭ ሽንኩርቱን ጨፍለቅ አደረግኩትና ከዛ እዚህ ጋር ድስት እጄ ድስቱ ላይ እንግዲህ ወተቱን አድርገን እናፈላለን። እኔ ግማሽ ሊትር ወተት አመጣሁ እንጂ እናንተ ከፈልጋችሁ በአንድ ሊትርም ወተት ማዘጋጀት ትችላላችሁ። ቀለል ያለ ስራ ነው። እንደዚህ የተወሰነ ከፈላልን በኋላ ወተቱ ሞቅ ካለልን በኋላ ፒነቱን ጨምረን የወቸለኑ ቅቤውን ማለት ነው። እኔ እዚህ ጋር ሁለት የሾርባ ማንኪያን የጨመርኩት በዛ ካደረጋችሁትም ደግሞ ፈር የሚልላችኋል። እንዲሁም ደግሞ ወተቱን ከበዛ ደግሞ እንደናንተ ብዛት ማለት ነው መጨመር ትችላላችሁ። ከዛ እዚህ ጋር በእንቁላል መምቻ ነው እንደዚህ እየመታሁት ያለሁት በደንብ ከወተቱ ጋር ፒነት በተሩ እንዲዋሃድ ማለት ነው። ከዛዚህ ጋር እንደዚህ ያስተካከልናቸውን ቅርንፉድ፣ ዝንጅብልና እንዲሁም አንድ ራስ ነጭ ሽንኩርት ነው እየጨመርኩ ያለሁት። እነሱን አንድ ላይ አድርገን ደግሞ እናፈለዋለን። ከዛ ዚ ጋር እኔ ሻይ ቅጠል መልኩን ትንሽ ሰበር እንዲያደርግልን ሻይ ቅጠል ተጠቅሜ ያለው ሻይቅጠል አለመጨመርም መጨመርን ትችላላችሁ። ከዛ እየከደን እየከደንን እንግዲህ በደንብ አድርገን እናንተ ከትከዋለን። ያ ወተት ስለሆነ በየመሃሉ እንዳይገነፍል እንደዚህ እየከደንን እናፈለዋለን። ያው በወተት ብትጠቀሙት ቆንጆ ነው ብዬ ነው። ወተት የማትፈልጉ ሰዎች ደግሞ ፒነቱን ብቻውንም ማንተክተክ ትችላላችሁ። በምቋህ አድርጋችሁ ማንተክተክ ትችላላችሁ። እዚህ ጋ ቅርንፉድ ከሌላችሁ በቀረፋም እንዲሁም ደግሞ ሄልም መጨመር ትችላላችሁ። የምትፈልጉትን ቅመም ብትጨምሩም ችግር የለውም። ይኸው እንደዚህ ቆንጆ ሆኖ የተተከተከልን ነው። በደንብ ስታንተከተኩት ከውስጡ በደንብ የ ዝንጅብሉ እንዲሁ የነጭ ሽንኩርቱ ስሜቶች በደንብና ና የቆረንፎ ድም እንዲወጣ ነው። ይኸው እዚጋ እንግዲህ ተንተክትኮ እንደዚህ ሆኖልኛል። ትኩሱን ነው እንግዲህ እንደዚህ አድርጋችሁ ቀርታችሁ መጠጣት ያለባችሁ። እኔ ለእናንተ ለማሳየት ብዬ ነው እዚህ ጋር በረድ አድርጌ እያሳየኋቸው ያለሁት። ከዛን ቀዳና ማር ጨምረን ነው የምንጠቀመው። እኔ ግን ማር አልጨመርኩም፣ ማር ስለማልጠቀም እዚ ጋር እኔ አልጨመርኩም። እናንተ ከፈለጋችሁ ግን ከፈለጋችሁ ሳይሆን የሚያገለግለው ማር ብትጨምሩበት በጣም ቆንጆ ነው እና ማራርጋችሁ የተጠቀሙት እንግዲህ ቀለል ባለ ቪዲዮ ነው ዛሬ የመጣሁት እንግዲህ ስራ ከወደዳችሁት እንግዲህ ላይክ አድርጋችሁ ስራ ሰዎች ዘንድ እንዲደርስ አድርጉልኝ በሚቀጥለው እንግዲህ ሰፋ ባለ በሌላ ቪዲዮ ደግሞ እመለሳለሁ ስለ ሁሉም እግዚአብሔር ይስጥልኝ አመሰግናለሁ ስለምታበረታቱኝ በሚቀጥለው እንገናኛለን ቻው